ዩ ዲስጋስቲንግ ትላለች ዋች ኔቨትግረኛ ፒ አምፒውር አማራ እና ኔቨር ላይክ ትግረኛ ፒፖ ዋች። እናቷ ናት እናቷ የከበቧት ግን እንዳሉት ትግሬዎች ናቸው። ለሁለት አመት፣ አሁን አይደለም ያወቀች፣ አሁን አይደለም የከበቧት፣ አሁን አይደለም አይደለም እንደ ቆይቷል።

ጋይስ ታፕታፕ እና ኮፒ ሊንክ አድርጉ። የዚህ ቤት እንደምታውቁት፣ ዛሬ የተናገርነውን ከሁለት ወር ከሶስት ወር በኋላ ሌቦች፣ አጭበርባሪዎች፣ ወንበዴዎች ሲናገሩት እውነት ነው ብላችሁ ትቀበላላችሁ። መጀመሪያ ግን ወንጌል የምንሰብከው እኛ ነን፣ ወንጌሉን አትቀበሉም። ከቆየ በኋላ ተላልጣችሁ፣ ተበልታችሁ፣ አልቅሳችሁ፣ ተንከባላችሁ ከዛ በኋላ እንትን ትላላችሁ። ታፕታፕ እና ኮፒ ሊንክ አድርጉ። ዎርኒንጉ አልጠፋም። ዎርኒንጉን አንዴ እና አስጠፋው። ጋይስ አንዴ አንዴ እያዳመጥን ዎርኒንጉ ይሄኛውን እያዳመጥን ዎርኒንጉን እስከሚጠፋ ታፕታፕ እና ኮፒ ሊንክ አድርጉ። እውነት ወዳጆች ይኸውልህ ሌላ ቦታ ያምናሉ፣ ሌላ ቦታ ምናምን ያደርጋሉ። እዚህ ቤት ግን ይጠመቃሉ። በቃ እዚህ ቤት ነው፣ እኛ ጋ ነው ያለው፣ ጸበሉ ውሃው ያለው እኛ ጋ ነው። ይጠመቃሉ። ስማ፣ ሌላ ቦታ አጥያት ይሰራሉ፣ በየቦታው ይበደላሉ። እዚህ ጋ መጠው ድነው ይጠመቃሉ፣ ድነው ይጠመቃሉ። አያችኋል? እኔ አሁን ገብታ ምን እንዳለች ሰምታችኋል። ገብታ ወደ ስድብ ነው ሄደችው፣ ሰደበችኝ። እኔ እውነት ለመናገር የኔ ጫማ እኔ ከሷ እድሜ በላይ ጫማ አለኝ። ስለዚህ እኔ ሕፃን ልጅ 23 24 ዓመት ብትሆን ነው አርባ ዓመት የሞላው ጫማ አለኝ እኔ። ስለዚህ እውነቴን እንምላችሁ አርባ ዓመት የሞላው ወርቅ አለኝ። አምናገን ላይክ ዲስስፔክተር እንደዛ አይነት ሰው አለም። ግን ይዛችሁት የመጣችሁን የብልግና የስድስት ስልሳ ስድስት የብልግና የፔዶፊል መንፈስን እንወገዋለን። በቃ ዛ ሌላ ነገር አለ፣ የሚገርምህ ግን ይሄ ጨዋታ እንዲሞቅና ኢትዮጵያውያን ከባህላችን ያፈነገጠ ነገር ስንሰማ ደማችን ስለሚፈላ በየቦቱ እንደምንር መሰመስ ስለታወቀ እናቷን አሰደበች። ሆም ብላ ሰዎች አስገብታ ኢቭን ኢፍ እናቷ አስወጫቸው ስትል አላስወጣምትል ነበረ፣ ድራማ ነው። አንዴ ሁላችሁም ታፕታፕና ኮፒሊንግ አድርጎ እየሰማ ነን፣ በደንብ አዳምጡ። ዋች እናቷ እንዴት ነው የምትሰደው? እኔ በዚህ እኛ እኮ አይተናል እኮ እነ መራዊ እነ ጂጂኪያ በዛ ደረጃ ተሰዳድቦ ጂጂኪያ እና ፍሬ የሆነ አስቴጋ ና ጂጂኪያ እነዚህ ማያረጉት ነገር እኮ የለም። በቃ ማያረጉት ነገር የለም እኮ። የታለ ወሪዝ ፓስፖርት ቤት አለ፣ የሰው ፓስፖርት የታለ? የተቀደደውን ፓስፖርት ታሳየን። አስገባት፣ ነይ፣ ግቢ። ውሸታሞች፣ አሳዩን ፓስፖርቱን የተቀደደውን። ታፕታፕ አድርጉ፣ ኮፒ ሊንክ አድርጉላችሁ። አንዴ መጀመሪያ ምንም ነገር እንዳላደረግሁ ጋይስ፣ እንትኑ ዎርኒንጉን አስወጡት። አንዴ ታፕ ታፕ አድርጉ ጋይስ፣ ዎርኒንግ መጥቷል። አንዴ ዎርኒንጉን መጥቷል። ታፕ ታፕ እና ኮፒ ሊንክ አድርጉ። ይሄ ራሱ እኮ መታየት አለባችሁ። እኔ እውነት ነው የምናገረው። ሌላ ነገር ያደረኩት ነገር የለም። ማንም አልተሳደብኩም። ማንም አላንቋሾሽኩም። ኦል አይ ዋን ቶክ አባት ኢዝ የአማራ ህዝብን የሚሸውዱትን የአማራ ህዝብ ላይ የሚያመጡን አጀንዳ ማፍረድ ያበቀለሽን አጀንዳ ያፈረስኩን ነኝ ነኝ። እውነት እንደምላችሁ ኤቭሪ አጀንዳ ሲመጣ ዮናስ ሴጋ ኢትዮጵያ ገብቶ የአማራ ህዝብ በዛረጃ ሲያዋርድ ነኝ አካውንቱን ያዘጋው ሃቢባን ያጋለጥኩ ነኝ ነኝ ዮኒስ ጋውን ኤሌሌ ያስገብተው ኤሌሌ ሆቴል ኤሌሌ ሲያደርጉትም እኛን ያጋለጥ ነው። ይውላችሁ እዚህ ጋር ምንድን ነው? አንዴ የውላችሁን ፕሊስ፣ አንዴ በደንብ አዳምጡ። እኔ ይህ ቤት ሁሌ ሰባት ዓመት ሳላቋርጥ በሁሉም ጉዳይ ላይ ለእውነት ነው የምቆመው። አማራንም፣ ኦሮሞንም፣ ትግሬንም ሁሉንም ኢኮል ነው የተናገርኩት። ኢኮል ነው የማጋለጠው። ህዝብን አልነካም። ፖለቲካ ሪዮታ ለምን ሳጋልጥ አጋልጣለሁ። ሃይማኖትን ሳጋልጥ አጋልጣለሁ። ፍትሃዊ መሆን ንጉስ እየወዳ ብቻ ነው። ሌላው ተከፍሎት ቦድኖ ነው። እኔ ለእውነት ነው የምታገለው። ለዚህም ነው ብዙዎቻችሁ ተደብቃችሁ የምታዩት። እያዳመጣችሁ አንዴ ታፕታፕና ኮፒ ሊንክ አድርጉ። እያዳመጣችሁ እየሰማችሁ እንሂድ። አንዴ ይውጣ እንትኑ ስሙ

አንጠለጥልሻለሁ አይደለም የሚለው። አቢባ ቤት አንጠለጥልሻለሁ ይላል። እሱ ሌላ አቢባ ቤት አንጠለጥልሻለሁ ብዬሻለሁ። ስለዚህ አቢባ ቤት ገብተው የሚሄዱበትን ተመልከቱ። እንዴት አሁን ሴጋው ጋ አቢባ ጋ ጂጂጋ ምናምን ቅድም እኮ ተደራጅተው አማራዎች እንዲሸወዱ አልፈልግም። አማራው እንዲነቃ ፈልጋለሁ። ሌላ አጀንዳ ነው። ሌላ አጀንዳ እንዲነቃ ተመልከቱ። በዚህ ደረጃ ቁጭ ብለው አትሰሙ ጋይስ፣ ታፕታፕና ኮፒ ሊንክ አርጉ። አቤት የዘመርኩን በቀለ ቤት እስኪ እንደምታርጉት አድርጉ እስኪ። በአይናችሁ እንኳን መጣ ገብታ ያለችሁን እንኳን አይታችኋል፣ ወደ ምን እንደወሰደችው ይወዳ ቢመስለኛል። እኔ ሁላችንም ሰላም ብያለው። ሆን ብለው ከእናቷ ጋርም ከልጁም ጋር ሁሉም በቅንጅት ወደ ዩቲዩብ መሄድ ፈልገው ነው ገባ። ጌሙ እንደድሮ አይደለም እና ሆን ብለው ይሄ በተለይ አማራው ወደ ህዝቡ ትኩረት እንዳያደርግ ይፈለጋል። ገባ ምል። በጣም ብዙ ብዙ ወጣቶች ስም ዝርዝራቸውን ላይ እየወጣ ነው። ብዙ አማራ ወጣቶች እየተረሸኑ እየተገደሉ ነው። በጣም በሚያሳዝን ሁኔታ ወደ ፌስቡክ ምናምን ትዊተር ላይ ስታይ ያሳዝናል። ስለዚህ እነዚህ ሆን ብለው እዛ አካባቢ ያለውን እነዚህ ሄለፎቹ ምናምን ከኤርትራ ጋር መስራት ጀምረዋል። እሱ ሱ እንዲወራ አይፈለግም። የደብረጽዮን ቡድን ሀይለኛ ትግራይን ሲያንቋሽሽ የነበሩ ጋዜጠኞችን ከትግራይ አምጥቶ አድግራት ላይ እንደፈለጉ እንትን እያደረጉ ነው ገባ እና የሌለ ቦልቃይት ጉዳይ በምናምን ጉዳይ ቢዚ ነው። እሱ አይደለም ዋናው ጉዳይ። እነ ሳምሪ እነ ጂጂ እንዴት አድርገው እንደፈመሱ ስለሚያውቁ እናት እና ልጅ ተመካክረዋል። ለምንድን ነው ሪከርድ የምታደርጋት? እናቷ እንደዛ ስትመቅራት አንድ ልጅ አለምንም ሪዝን ሪዘን እስኪ ንገረኝ ሪከርድ ለምን አስፈለጋት? እናቷ እየተቆጣቻት ሪከርድ አርጋ ለነሱ መላክ ለምን አስፈለጋ? ገባ። ስለዚህ ከዛ በኋላ ዴዚና እናቷን እናስታርቅ የሚል ዘመቻ ይከፍታሉ እነዚሁ ሰዎች። ጊፍት ይሰበስባሉ። ይህን ነው የሚያደርጉት። ገባ። እስኪ አንድ ቀን የአማራ ህጻናቶች ሲገደሉ ሲሞቱ አንድ ወረዳ ላይ መቶ ምናምን ወጣቶች በስም ዝርዝር ከ25 ከ19 ዓመት እስከ 40 ዓመት ከፍተኛው ነው የተረሸኑት፣ የተጨፈጨፉት አማራ ክልል ላይ። እስኪ አንድ ቀን እንደዚህ ተሰብስበው አጀንዳ ሆነው ያውቃሉ? በወለጋ ያሉ በምን ያሉ አንድ ቀን ትኩረት ተሰጥቷቸው እንደዚህ አጀንዳ ሆነው አያውቁም። እንደገና ደግሞ አሁን ሌላ ዩቲዩብ ላይ የሆኑ የትግራይ ልጅ አግብታ አንድ አማራ እንትን እንዲሏት ቤተሰቦቹ አታገባትም አማራና ብለው ከልክለውታል ብላ ዩቲዩብ ላይ አብርታለች። እሷን ግን ለምን አጀንዳ አላረጓትም? እልክላለሁ። ዩቲዩቧን ለምን አላወራችሁም? እሱን ስለነ ዴዚ ብቻ ባለፈው አበቂለሽ ብሄር መታ ስትቀይራ ስትነግራችሁ ተቀበላችሁ። ከትግራይ ክልል ያለ የሴቶችና ሕፃናት መብት የሚባል የኤንጂኦ ቻይናዊ ቀጥሮ የአማራን ሕዝብ ቡዳ እያስባለ ዶክመንታሪ ሲያሰራባችሁ እንኳን ስንነግራችሁ አልሰማም ነው ያላችሁት። ስለዚህ ይሄ አጀንዳ ነው። የአማራ ህዝብ እየተጨፈጨፈ እየሞተ ነው። ስለሱ እንዲወራ አይፈለግም። ዋናው ጉዳያቸው ደግሞ ሌላው ምንድን ነው? እየወዳ ብር ይሰራሉ። እነ ዴዚ ጠብቅ። አሁን ዴዚ እና ፍቅረኛዋ እናትየው ና ይቀድ ይባባሉ የሚል ሀይለኛ ጌም ይጀምራሉ። ስለዚህ እዛው እስኪ አንተ ወንድም የሆነ ቤት እየተቆጣኝ እኔ ሪከርድ አድርጌ ለሌላ ሰው ሃያ ምናምን የኖርኩበትን ቤተሰብ እንዴት ነው ለሌላ ሰው መልከው ምን ያህል የሶሻል ሚዲያ ተጽዕኖ እንዳለባቸውና እንዴት አድርገው እንትን እንደሆኑ ሰልፊሽ እንደሆኑ ለህዝብ ማ ሲጀመር ሂዊ ሲጀመር ልጁን የማውቀው እኔ ሲለምን ነው። ከሶስት ዓመት በፊት እርዳታ ሲለምን አይቸዋለሁ። ልጁን እሷን ሳያቃት ልንገርህ፣ ሁሉም ቤተሰብ ግጭት አለ አደል። ሁሉም እናት ትቆጣለች፣ ሁሉም እህት ትቆጣለች አደለ። እና ሁሉም ሪከርድ አድርገን እንድንመጣ ነው ያመጣችሁት። አሁን ሪከርዱ በሰው ልጅ ህይወት ጣልቃ ገብታችሁ ደግሞ የሰለጠነ ሀገር አደል፣ እንደምትኖረው ለፖሊስ ለምን ሪፖርት አታደርግም? ሀያ ዓመት ሙሉ አቢ ውስጥ ያደርጋለች አደለም? ምን ማለት ነው? ለምን ኖረች? እናቷ ጋ ምን? እንደዛ ነው ህጉ እዮዳብ? እናንተ የምትኖሩበት ሀገር የለም ህጻናት ትምህርት ቤት ሄደ አይናገሩ? ሲጀመር ቆይ፣ ሀያ ዓመት ሙሉ እሷ ቢያንስ ራሷን ካወቀች ተመካክለው ነው የተጣሉና፣ ስንት ዓመት ነው ራሷን ካወቀች? እያስገባች ትልሀለች ተጣልተናል ካለች እንዴት እዚህ ቤት አስገባት? እናቴ ታውራ ትላለች። የኮሌጅ ተማሪ ናይ ሳይኮሎጂ ነው ምናምን ነው የምትማረው ልጅቷ። አቢዝ ተደርጋ ኖረች ከምን አይነት ኧረ ጉራግኛ ዘፈን ክሊፕ ሁሉ ለቃለች። አሁን ያየውት ክሊፕ ሁሉ ሰርታ ለቃለች። እሺ ቆይ አንዴ። እና ከተለያዩ አርቲስቶች ጋር የተለያዩ ፕሮግራሞች ላይ የምትቀርብ ልጅ እንዴት ነው? እዚች ጋ እናንተ እሷ መብት አስከባሪ ሆንከው በዱላ እየተቀጠቀጥክ ያደግ የሰለጠነ ሀገር እየኖረች ያለች ልጅ አታቅም ብላችሁ ነው ጥቃት ሲደርስባት ሪፖርት ማድረግ እዚህ የምትመክሯት እናንተ ናችሁ እስከዛሬ ያሳደጋችሁት፣ ገባ። በዛ ላይ እናትን ቀኑ ሙሉ ሲሰድብ እና ሲደፍር የሚውሉላ የእናት ተቆርቋሪ ሆኖ ይመጣል። ሴቶችን ሲሰድብ እነ ቤታየውን አቢውዝ የሚያደርጉላ እነሱ መካሪ የሆነ መጣ ሴትን ዱቄታም የሚል የሚያዋርድ እናንተ እራሱ የምትገርሙ ናቸው። ሁሌ ደግሞ አጀንዳ የሚሰጡት እነዚህ ሰዎች ናቸው። ጂጂክያ ልጆችሽን ያዋረሽ ሴትዮ፣ የኢትዮጵያ እናት ሚዲያ ላይ ወጣ። የማታደርገውን ነገር ለመጀመሪያ ጊዜ ሚዲያ ላይ አድርገሽ ፈርቀዳጅ ሆንሽ። አንቺ ነሽ አንቺ። ስለ ልጆች መምከራችም አሉ፣ ሳይካትሪስቶች፣ አሉ ጠበቆች፣ አሉ ሌሎች ሰዎች አሉ። ጂጂክያ ኮ ማለት ልጇ የወሰደችውን ቦርሳ መልሽ ያለሽ ሴት ናት ኮ ሚዲያ ላይ። እንዴት ነው አንቺ ለልጅሽ የሰጠችውን ቦርሳ ሚዲያ ላይ የምትጠይቂው? ወታ እኮ ቦርሳ መልሽ ያለች ጀግና ናት። ዛሬ አንድ ልው ቆይቼ ነው የመጣት። አንድ ልናገር በሰው ስልክ ነው የገባሁት። ዩዳ እና ዩዳ ጌማቸው በቡድን ተደራይተው ሲጀመር በቡድን የተዳሩ ምክንያት የተፋቱ ሰዎች መካሪ ሆነ ይመጣሉ ቀድመሽ ከባልሽ ጋር ታደቂ በብሔርሽ ምክንያት የተለያየ ሹላ በብሔርሽ አንተ ትግሬ አንተ አማራ ብለ እየተፋታ ኩላ ዛሬ መተ ስለ ፍቅር ልታወራን ትፈልጋለ የትኛው አፍቃሪነታችሁ ነው ደግሞ ከስምንት ወንድ ከአስር ወንድ ጋር እንደፈለገ የተዛለለ ሰው ምን ሞራል አለው በፍቅር ሀያ ዓመት ሰላሳ ዓመት የቆዩ ይምጡ መድረኩን ለነሱ እንስጣቸው እኛ ጥጋችን ያዘ ስለ ፍቅር አትምከሩ በብሔር ምክንያት የተለያየ መጥቶ ይመክራል ሜ ሜ ህዌ ምን እንደሚደርግ ታውቃለሽ ሰጋው ቤት ይገባል እናቱም ትባላለች ሆና አዚ ጋ የመጡ አውቀው ነው። እኔ የሆን ነገር ሲል እኔ ለሁለት ነው የምታገለው። አይደል እንዴ? እንወራረድ። ሴጋው ቤት ይገባሉ። ሴጋው ጋር ቁጭ ይላሉ። ከዛ በኋላ ወደ ሌላ ነገር ይወሰዳል። ከዛ እነዚህ ቀናተኞች ምናምን ምናምን ይባላል። ህዝቡ በዚህ አጋጣሚ የሃይማኖት አባቶች በተለይ እኛ ኦርቶዶክስ ሃይማኖት አባቶች እዚህ ጉዳይ ላይ ብትገቡ ማለት ነው ሚዲያ ላይ መታችሁ እርቅ ብላችሁ ብትመጡ ፎቶችሁን ዘግዝቀን ነው የምንረግጣችሁ። ይሄን ወቁ። የምታስታርቁ ከሆነ ሚዲያ ላይ ሳይሆን ቤቷ የንስሐ አባቷ ያስታርቃታል። መታችሁ ግን እዛ የሆናስፊ ገብታችሁ መስቀል ይዛችሁ መታችሁ ሃይማኖታችን እንዳታሰድቡ፣ በእነዚህ አሰዳቢዎች ማለት ነው። ታያለ ሲፈልጉ ወደ ሃይማኖት ሲፈልጉ መሆን አሁን ይታረቁ ይባልና ታያለህ ቀውጢ ነው የሚደረገው። እዮዳ ሀይለኛ ጌም ከዛ የፍቅር ጌም ይባልና አሎኑ እንትና እናንትና ማን ነው ስሙ ሮሜዮና ጁልያት። አሁን ምን አስፈለገ? ይሄ ገባ ያ ዮናስ ቤት ናት። አሁን ዮዳ ቢያለው ባይዘው ወይ በጣም እዚ አጥብቀ ተናገር አጥብቀ ሰውጁ ጋይስ ይሄው ላችሁ። በደምብ ባጋ ይሄው እንግዲህ እኛ የተናገርነው ነው። እዚህ አላስገባም ነው። ህዝቡ ድራማውን ይፈልገዋል። እኔ ለምን መሰላችሁ ሴጋውን መናገር ያቆምኩት? ህዝቡ ወሬውን ይፈልገዋል። እኔ በዚህ እንድናገር በዛ ጨዋታ አድርጎታል፣ ድራማ አድርጎታል። ገባችሁ? ድራም አርጎታል ጨዋታ አርጎታል። እንወረረድ ይጠቀምባትና በኋላ ወይናቷን እናቷን ወይ እሷን ሞልጮ ይሰድባቸዋል። ይታወቃል። ታብታብና ኮፒ ሊንክ አርጋ ታብታብና ኮፒ ሊንክ አርጋውን አያችሁ። እኔ ፍላጎት የለኝም። እኔ ማበረታታት አልፈልግም። እኔ ጋር ከሆነ ታቃላችሁ። ለእውነትና ለእውነት ነው። በገንዘብ አትገዥኝም፣ አታማልኝም፣ ምን አትይም። ፍለፊን ነው የምትጋፈጭው መደበቅ ስትፈልጊ ሴጋው ጋር ትሄጃለሽ፣ ጂጂ ጋር ትሄጃለሽ፣ እከለ ብቻ ተማካከሩ። ይኸውልህ እየወዳብ እየወዳብ እኛን ግን ብዙ ጊዜ አይተህ ከሆነ የተለያዩ ሰዎች እኛን ለምንድን ነው የሚጠሉን ግን?